ትንቢታ ሶፎንያስ ምዕራፍ ሁለት እናንተ እፍረት የሌላችሁ ሕዝብ ሆይ ትእዛዝ ሳይወጣ ቀኑም እንደ ገለባ ሳያልፍ የእግዚአብሔርም ቁጣ ትኩሳት ሳይመጣባችሁ የእግዚአብሔርም ቁጣ ቀን ሳይደርስባችሁ ተሰብሰቡ ተከማቹም እናንተ ፍርዱን የጠበቃችሁ የምድር ትሑታን ሁሉ እግዚአብሔርን ፈልጉ ጽድቅንም ፈልጉ ትህትናንም ፈልጉ ምናልባት በእግዚአብሔር ቁጣ ቀን ትሰወር ይሆናል። ጋዛ ትበረበራለች፣ አስቀሎምና ባድማ ትሆናለች፣ አዛጦንንም በቀትር ወደ ውጭ ያሳድዷታል፣ አቃሮንም ትነቀላለች። በባህር ዳር ለሚኖሩ ለከሊታውያን ሕዝብ ወዮላቸው። የፍልስጤማውያን ምድር ከነአን ሆይ የእግዚአብሔር ቃል በእናንተ ላይ ነው። የሚቀመጥብህም ሰው እንዳይኖር አጠፋ አለው። ቀርጤስም የእረኞች መኖሪያና የመንጎች በረት ይሆናል። የባህሩም ዳር ለይሁዳ ቤት ቅሬታ ይሆናል፣ በዚያም ይሰማራሉ፣ አምላካቸው እግዚአብሔር ይጎበኛቸዋልና ምርኳቸውንም ይመልሳልና፣ በአስቀሎና ቤቶች ውስጥ ማታ ይተኛሉ። በህዝብም ላይ ያላገጡባትን በድንበራቸውም ላይ እየታበዩ የተናገሩባትን የሞዓብን ማላገጥና የአሞንን ልጆች ስድብ ሰምቻለሁ። ስለዚህ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል። እኔ ሕያው ነኝና በእርግጥ ሞዓብ እንደ ሰዶም የአሞንም ልጆች እንደ ገሞራ የሳማ ስፍራና የጨው ጉድጓድ ለዘላለምም ምድረ በዳ ሆነው ይኖራሉ። የሕዝብም ቅሪታ ይበዘብዛቸዋል ከወገኔም የሚተረፉት ይወርሷቸዋል። በሰራዊት ጌታ በእግዚአብሔር ሕዝብ ላይ አላግጠዋልና እየታበዩም ተናግረዋልና ይህ ስለ ትቢታቸው ያገኛቸዋል። እግዚአብሔር በእነርሱ ላይ የተፈራ ይሆናል። የምድርንም አማልክት ሁሉ ያከሳቸዋል። በአሕዛብም ደሴቶች ሁሉ ላይ የሚኖሩ ሰዎች ሁሉ በስፍራቸው ሆነው ለእርሱ ይሰግዳሉ። እናንተም ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ። እርሱም በሰሜን ላይ እጁን ይዘረጋል፣ አሦርንም ያጠፋል፣ ነነዌንም ባድማ እንደ በረሀም ደረቅ ያደርጋታል። መንጎችንም የምድርም አራዊት ሁሉ በእርሷ ይመሰጋሉ። ይብራና ጃርት በአምዶቿ መካከል ያድራሉ ድምጻቸው በመስኮቶቿ ይጮኻል የዝግባም እንጨት ስራ ይገለጣልና በመድረኮቿ ላይ ጥፋት ይሆናል። ተዘልላ የተቀመጠች በልቧም እኔ ነኝ ከኔም በቀር ሌላ የለም ያለች ደስተኛ ደስተኛይቱ ከተማ ይህች ናት። አራዊት የሚመሰጉባት ባድማ እንዴት ሆነች? በእርሷ በኩል የሚያልፈው ሁሉ እጁን እያወዛወዘ ያፈጫል።